አብስራ ፍቅረኛ እና ሄሉ ተገናኙ። እንግዲህ ትላንትና በነገራችን ላይ ቪዲዮ ሰርቼ ነበረ ግን አልለቀቅኩም። በዚህ አጋጣሚ ልመልስላችሁ ትላንትና ስንቶቻችሁን ግን ሄሉዬ እንደምወዳት የምታውቁ ስንቶቻችሁ ናችሁ? ትላንትና በሄሉ ዙሪያ የሰራሁት ቪዲዮ እውነት ለመናገር ሙሉ ሀሳቤን አልገለጽኩም። ቪዲዮ ላይ ማለት ነው። ማውራት የፈለኩን ነገር አላወራው ነው ለምን? ስራ ላይ ነበርኩና አልተመቸኝም። እና ዛሬ በዚህ አጋጣሚ በትላንትና ይመልስላችኋሉ ማለት ነው። ግን በጣም እግዚአብሔር ምስክሬ ነው። በጣምም ባያና ነቀኝ ነው ያዩት ይሄ ቪዲዮ ማለት ነው ስነግራችሁ፣ እኔ ሄሉን ታውቃላችሁ፣ ገና ከናይጋ ስትመጣ ነው የሚከታተላት እና በጣም ሞዳት በጣም ከምላችሁ በላይ እና ትላንትና በሰራ ቪዲዮ ምንም ስለ ሄሉ መጥፎ ነገር አላወራውም። ስለ ጓደኛ ምንም ነገር ያወራውት ነገር የለምና፣ በዚህ አጋጣሚ እንዴት ናችሁ? በመጀመሪያ ሰላም ልበላችሁ ሁላችሁም ሰላም ብያለሁ። ለቤት አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ላይክና ሰብስክራይብ ታደርጉልኝ ደግሞ እጅግ ከልብ አመሰግናለሁኝ። እንግዲህ ትላንትና በሰራው ቪዲዮ ይሄ ነገር ምንም አላማሪኝም። በጣም ለምትጣደፊ ከተዋወቁ ቅርብ ጊዜ ነው እና ምንም ነገር የምትወዳት ከሆነ ደግሞ እንደዚህ እንደዚህ አይነት ቪዲዮ ለዮታ ለወደፊት ዮታ ጥሩ አይደለም መምጣት የለበትም ነው አልኩት። ይሄ ደግሞ ውስጤ ምንም ስላልተዋጠልኝ ነው ጋይስ። እኔ በቃ ማለት የራሴ ስሜት ነው ና ምንም ደስ አላለኝ። ለመሰላችሁ ኦልሞስት ከናቲ ጋር ሁለት አመት ሙሉቅ ስለ ቀለበት አላሰቡም። ገባችሁ አይደለ? ይሄ ልጅ ግን አንድ ወር ባልሞላ ውስጥ ለምን ተጣደፈ? ምን ጥያቄ ስለፈጠረብኝ ነው አሳቢን ነው ይሄ ማለት ነው። ደግሞ አብስራን እንጠላለን ማለት አይደለም። ገባችሁ አይደለ? ሄሉ የታወቀ ነው። በእርግጥ እናንተ ኮሜንት የጻፋችሁ አዳዲስ ናችሁ፣ ከመጀመሪያ ማትከታተሉ ናችሁ ብዬ ነው ማስበው ስላ በእውነቴ ነው ምላችሁ ከልቤ አልቅሽ ጸሎት ያረኩ ቀናለ ሄሉና እናት እንዲታረቁ ማለት ነው። ከምላችሁ በላይ እና የመጨረሻ ተላየን ካሉ በኋላ ተከታት እያላቅ የቀለበቷ ቀን ነው ማየት የጀመርኩና በቃ ከዚህ ልጅጋ ነበር። እንዲሁም በቃ የእሷ ፍቅረኛ ይሆናል ብዬ ጠበኩት። ለምን ይዋደዳሉ ከምላችሁ በላይ ይሄ ልጅ በቅርብ ነው መጣ ይሄ ደግሞ ከበፊቱ ትታዋወቃለች እና ምልላችሁ ፈልጌ ነው። ትላንትና ቀንተሽ ነው ምን አገባሽ ላላችሁ ይሄ እንዳመጣ ፈርቼ ልቤ አልተቀበለም። ለምን ተጣደፈ ቀለበት ለማድረግ? ከዛ ደግሞ ጋብቻም በቅርብ ይኖራል ብሏል። ትላንትና ከትላንት ወደ በተለቀቀ ቪዲዮ ማለት ነው። ይሄ ጥያቄ ስለፈጠረብኝ ነው ሄሉዬ እንድትጎዳ ስለማልፈልግ ነው። በጣም ሞዳት እውነቴን እምላችሁ፣ እግዚአብሔርን በጣም እኔ እውነቴን ስላችሁ ማንም ሰው እንዲያለቅስ አልፈልግም። ስቀጥል እናንተ በርግጥ ስለምትወዳት ነው፣ ግን ይሄ የሚያስብል አንዳንድ ደግሞ ክፉ ቃል ያወራችሁ ያላችሁ ለናንተ ምንም አይመስለኝም፣ ስላላወቃችሁ ሊሆን ይችላል፣ አዳዲስ ስለሆናችሁ ለዛ ነው። እኔ በሰሩ ቪዲዮ አስተያየት ነው የምሰጠው። ይሄ ዩቲዩብ ለማታውቁ ማለት ነው፣ እንድታውቁ ፈልጋለሁ። አስተያየት ነው የምሰጠው፣ ከዛ በዘለል ማንም ጥላቻ የለብኝም። ሄሉም ግን አመናችሁም አላመናችሁም በጣም ነው የምወዳት። ግን እናንተ ለሄሉ ጥላቻ እንዳለብኝ ወይም ደግሞ እሷን ደስታ እንዳላስደሰተኝ ያሰባችሁ ልጆች በጣም ይቅርታ ፎቶ የተለቀቀ ቀን ነው። ሄሉዬ እንኳን ደሳለች ብዬ ፎቶን ፖስት ያደረግኩት ካያችሁ 24 ሰዓት ነው ዩቱብ ያስቀመጠና አጥፍተዋል። ፖስት አደርግላችሁ ነበር ድጋሚ ማለት ነው እና ኤንዌስ ወደ ዛሬ መለስላችኋለሁ ማለት ነው። ትላንትና ይኸው መልሽላችኋለሁ እና ዛሬ እንግዲህ ይኸው የያብ ስሙን አወቅኩ በነገራችን ላይ ዛሬ ማለት ነው እና ፍቅረኛ መታለች። ምንም ነገር አላማሪ እንደያዝ ታሊካዩን እች ታሊካ እንዳይባል ደግሞ ራሱ አምኗል ልጁ ማለት ነው። ፍቅረኛ ማለት እንታዋወቅ ነበር ነው ይሄናል። ግንኙነታችን የጠበቀ አይደለም ግን እንታዋወቅ ነበር ነው አለ እና ግን ትሬት ሲያረጋት ነበረ ማለት ምንድን ነው ይሄ? በጣም ነው ያሳዘነች ይሄሉ እግዚአብሔር ነው ምላችሁ። በጣም ነው ያሳዘነችን ለማንኛውም፣ ይሄሉ የኔ ቆንጆ የኔ ውድ አይዞሽ። አንቺም ተጣድፌሻል፣ እውነት ለመናገር በተለይ ከዚህ ልጅ ጋር የጀመርሹ በጣም አጭር ነው መፍረድ አይደለም አጭር ጊዜ ነበር። እና በጣም ነው ወደ መጥፎ ነገር የገባሽው ብዬ ነው ማስበው። ይህን ወይስ መጨረሻ ስለማናቅ መፍረድን መቸኮልን አልፈልግም። ና እንግዲህ ሉል ነው ያመጣው ማለት ነው። እቺ ልጅ ያመጣት እና በጣም ነው ማለት ጋይዝ፣ በጣም ነው የሚከብደው አያችሁ። ትላንትና ቪዲዮ ተለቀቀ ማለት ነው። መዋደድ እንዳለ መጣላት አለ፣ መለያት አለ። ስላልኳችሁ ነው። ለምን እውነቴን ነው የምላችሁ፣ ማናችሁም አላሰባችሁም ወይም ደግሞ አልጠበቃችሁም። ይሄ ሄሉና ናቲ መጨረሻ እንደዚህ ይሆናል ብላችሁ ጠብቃችሁ ታቃላችሁ። ለዛ ነው ትላንትና ማይም ቪዲዮ ባትለቁ ለቁ ብዬ ቪዲዮ የሰራሁት ማለት ነው። ያ ፈን እያደረግ ቁም ነገርም ያወራው ነበረና ከዛ በዘለለ ግን ስለ ሄሉ ምንም የተናገርኩ ነገር የለም ማለት ነው። ለምን መሰላችሁ? እነዚህ ልጆች ሊለያዩ ይችላሉ ሊቀጥሉ ይችላሉ፣ አይታወቅም። ያ ቪዲዮ ግን ተቀማጭ ነው። ጋይስ ትወቀሳለች፣ ሴት ልጅ ናት። ጎርጉሮ ሚዲያ ያዘ ነገር ከባድ ነው እና ሄሉዬ በዚህ አጋጣሚ አይዞ ሸኔውድ እግዚአብሔር እንግዲህ